በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ እስራ ወተስዑ ለመስከረም በዛቲ ዕለት ኮነ ተስካረ በዓለ ልደቱ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ ሎቱ ስብሐት ማርያም እም ቅድስት ድንግል እግዝእትነ ሳሉ ወምህረቱ የሃሉ ምስለ ኩሉ ህዝበ ክርስቲያን ለዓለመ ዓለም አሜን። አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስ ስም መስከረም ሃያ ዘጠኝ ገዝች ቀን ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም የተወለደበት የልደቱ መታሰቢያ ነው። ይቅርታውና ቸርነቱ ከኛ ጋር ይኖር ለዘላለሙ አሜን። በዚች ቀን የመለኮትን ነገር የሚናገር የወንጌላዊ ዮሐንስ መታሰቢያው ነው። በጸሎቱ የምትገኝ በረከቱ ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን ከቅድስት አርሴማና ከእመምኔቷ ከአጋታ ጋር ደናግል በሰማዕትነት አረፉ። ይህም እንዲህ ነው። በካሀዲው ዲዮቅልጥያኖስ ዘመን እርሱ መልኳ ውብ የሆነ ብላቴና ድንግል ሊያገባ ሽቶ በየሀገሩ ሁሉ ሄደው መርጠው ያመጡለት ዘንድ አሽከሮቹን አዘዘ። ይህችንም የሚመስላት የሌለ ቅድስት አርሴማን በሮሜ ሀገር በአንድ የደናግል ገዳም ውስጥ አገኟት። ስዕሏንም ስለው ለንጉሥ ዲዮቅልጥያኖስ ላኩለት። ንጉሡም ስዕሏን ባየ ጊዜ እጅግ ደስ አለውና ለሰርግ እንዲመጡ ወደ መኳንንቱ ላከ። እኒያ ደናግል ይህን ነገር ባወቁ ጊዜ የረዳቸው ዘንድ ድንግልናቸውንም የሚጠብቅ ይጠብቅ ዘንድ አልቅሰው ወደ እግዚአብሔር ለመኑ። ከዚህ በኋላ ተነስተውን በስውር ሸሹ። የንጉስ ድርጣድስ ብዝግዛት ወደ ሆነ ወደ አርማኒያ ሀገርም ደርሰው በአንድ ቦታ ተቀመጡ። ከርሳቸውም ጋር የተሰደዱ ቁጥራቸው ሰባ አምስት የሆኑ ወንዶች፣ ሴቶች ሰላሳ ዘጠኝ የሆኑ ከርሳቸው ጋር አሉ። ምግባቸውም አያገኙም ነበርና በታላቅ ችግር ውስጥ ኖሩ። ከነርሱ መብራት የምትሰራ አንዲት ሴት ነበረች። ከእርሷም የእጅ ስራ የሚገኘውን በየጥቂቱ ይመገባሉ። ንጉስ ዲዮቅልጥያኖስም የከበረች አርሴማን በፈለጋት ጊዜ አላገኛትም፣ ግን ከአርማንያ ሀገር እንዳለች ስለ እርሷ ሰማ። ደግሞም ለአርማንያ ንጉስ ለድርጣት ስለ እርሷ ከዲዮቅልጥያኖስ ሸሽታ እንደመጣች የአርሴማን ስራ ነገሩት። እርሱም አንዱን የአርማንያ መኮንን ለእኔ ጠብቃት፣ ወደ እኔም ላካት ብሎ አዘዘው። ደናግሉም ይህን በሰሙ ጊዜ ወደ ሌላ ቦታ ተሰውረው ወደ ሌላ ቦታ ተሰወሩ። ወደ ንጉሱም ወነጀሉት። ደናግሉ የሚሄን በሰሙ ጊዜ ወደ ሌላ ቦታ ተሰወሩ። ወደ ንጉሱም ወነጀሏቸው። ንጉሱም ቅድስት አርሴማን በክብር አድርገው ያመጧት ዘንድ አዘዘ። እርሷም ወደ እርሱ መምጣትን እንቢባለች ጊዜ እየጎተት ወስደው ወደ እርሱ አደረሷት። የቅድስት አርሴማን ለሀይና ደም ግባቷን ባየ ጊዜ ድንግልናዋን ሊያረክስ ሽቶ እናቷ አጋታን አባብላ እሺ ታሰኛት ዘንድ አዘዛት። አጋታም ወደ እርሷ ሄዳ ልቧን አስጨከነች። እንዲህም አለቻት፣ እወቂ ይህ ርኩስ አረሚ እንዳያረክስሽና ሰማያዊ ሙሽራሽን ሙሽራሽን እንዳትተይ። እርሱም ክብር ይግባውና የእግዚአብሔር ልጅ ሕያው ክርስቶስ ነው። ንጉሱም ይዞ ወደ እልፍኙ ሊያስገባት በአደባባይ መካከል ተነስቶ ድንግል አርሴማን ያዛት። በዚያን ጊዜ በቅድስት አርሴማ ላይ የእግዚአብሔር ኃይል አደረባት፣ በምድርም ላይ ጣለችው። እርሱ ግን በጦርነት እጅግ የጸና አርበኛ ስለነበረ በታናሽ ሴት ብላቴና ስለተሸነፈ ያን ጊዜ አፈረ። ራሷንም በሰይፍ ቆርጧት ዘንድ አዘዘና ቆረጧት። ከዚያ በኋላ ደናግሉን ሁሉ ከእናታቸው አጋታ ጋር ይገድሏቸው ዘንድ አዘዘ። አንዲት የታመመች ድንግል ነበረች። በአልጋዋም ላይ እንደተኛች ወደ እንደተኛች ወደ ወታደሮቹ ጮኸች። መጥተውም እንደ እህቷ ራሷን ቆረጧት። ሁሉም የሰማዕትነት አክሊልን ተቀበሉ። እነዚያንም ከሮሜ ሀገር አብረው የመጡ ወንዶችን ገደሏቸው። ቁጥራቸውም ሰባ አምስት ናቸው። ስጋቸውም በተራራ ላይ የተጣለ ሆኖ ቀረ። ሰማዕታትም ከተገደሉ በኋላ በንጉሱ ላይ ጋኔን ተጫነበት። መልኩም ተለውጦ እንደ ዕርያ ሆነ። ቅዱስ ጎርጎርዮስም ወደ እርሱ መጥቶ በላዩ ጸልዮ እስከ አዳነው ድረስ፣ ስለዚህ ክብር ይግባውና በጌታችን በኢየሱስ ክርስቶስ አመነ። የቅዱሳን ሰማዕታት ስጋቸውንም ከተጣለበት ሰብስበው በአማረ ቦታ አኖሯቸው። የአማረች ውብ የሆነች ቤተክርስቲያንም ተሰራላቸው። ከእነርሱም ታላቅ ድንቅ ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም መስከረም ሰላሳ በዚህ ቀን የእስክንድሪያ ሊቀ ጳጳሳት በሆነ በከበረና በተመሰገነ በአባ አትናቴዎስ ላይ ክብር ይግባውና ጌታችን ኢየሱስ ክርስቶስ ላደረገው ታምር መታሰቢያ ሆነ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በመስከረም 29 ቀን የሚከበሩ አመታዊ ቅዱሳን በዓላት፦ ሰማዕቷ ቅድስት አርሴማ፣ ቅድስት አጋታ እመምኔት፣ 119 ሰማዕታት የቅድስት አርሴማ ማህበር፣ ቅዱስ ዮሐንስ ወንጌላዊ ነባቤ መለኮት፣ ቅድስት ክርስቶስ ክብራ ኢትዮጵያዊት። በዚህ ቀን ነፍሳትን ከሲኦል ታወጣለች። ወርሃዊ በዓላት፦ የፈጣሪያችን የጌታችን የኢየሱስ ክርስቶስ በዓለ ልደት፣ ቅዱስ ጴጥሮስ ተፍጻሜተ ሰማዕት፣ ቅዱስ ማርቆስ ዘቶርማቅ፣ ቅድስት ፍቅርተ ክርስቶስ ኢትዮጵያዊት፣ ቅዱስ ዘርዓ ክርስቶስ ጻድቅና ሰማዕት። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህም በመጀመሪያ በእግዚአብሔር ዘንድ ነበረ። ሁሉ በርሱ ሆነ፣ ከሆነውም አንዳችስ እንኳን ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ያበራል ጨለማም አላሸነፈውም የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 5 ከቅዱሳን አባቶቻችን እናቶቻችን በረከተ ረዴት ያሳትፈን ስሙን ጠርተን እንዳናፍር በቸርነቱ ይርዳን አቡነ ዘበሰማያት እንበል ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኃይለ እግዚአብሔር አብ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኵሉ ሕዝብከ ማሰራጥያት እግዚአብሔር ይፍታ። ይቆየን፣ ሰላም ያውለን። የሰማዕቷ በረከት ይደርብን።